በስልክ እያወራን ነው። ስለእሷና ስለሱ ሁሉን ነገር ለማስተካከል ይህን እንትን ብለናል፣ እናወራለን ግን እኔ በቪዲዮ የብሩኬ ወንድሞች በተለይ መለኛው የእውነት የእውነት በጣም ትልቅ ሰውነት ትልቅ አክብሮት ለአንተ አለኝ። በዝርዝር የነገረኝ ጉዳይ እጅግ ማንም ያልጠበቀው ሆኗል። ስለ ሀይሚም ከባድ ነገር ተናግሯል። ሀይሚንም የሆነ መልእክት አስተላልፎላታል። በዛም የተነሳ ሀይሚ መለኛውን ስላለችውም ነገር በውስጥ የተለያዩ ነገሮችን ነግሮኛል። አሁን ግን በቪዲዮ መግቢያም እንደተመለከታችሁት በቪዲዮ መምጣት አልፈልግም። ዝርዝር ነገርንም አሁን በያንዳንዱ ነገር ሚዲያ ላይ የቤተሰባችንን ጉዳይ ማስጣት አልፈልግም ብሎ ብቻ ጠቅለል ያለ ሀሳቡን ወሳኝ ነጥብም በዝርዝር ነው የነገረኝ። እሱን አስደምጣችኋለሁ። ሰላም ውድ የሀገሬ ልጆች፣ በሰው ደስታ የምትደሰቱ እናንተ ቅን ደጋግ ኢትዮጵያን እህት ወንድሞቼ፣ በስደት ያላችሁም ሁሉ ሁላችሁም ፈጣሪ አምላክ ሰላማችሁን ያብዛልኝ ለማለት ፈልጋለሁ። በተለይ በስደት ያላችሁ የብሩክና ሀይሚ አድናቂ የሆናችሁ የዋህ የሀገሬ ልጆች ፈጣሪ አምላክ የልባችሁን ሞልቶ ጤናችሁን ሰጥቶ ወደ ናፈቃችሁት ሀገር ወደ ኢትዮጵያ በሰላም እንድት ስትገቡልኝ የእውነት ከልብ እመኝላችኋለሁ። ፈጣሪ አምላክ ለሰው ደስታ እንደምትጨነቁ ተመልክቶላችሁ ልባችሁን አይቶላችሁ የዋህነታችሁንም ተረድቶላችሁ ጥሩ ነገር ሁሉ በህይወታችሁ እንዲገጥማችሁ የእውነት ከልብ ተመኘሁላችሁ። ለእኔም ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ አበረታቱኝ ስል በአክብሮት ካለሁበት ዝቅ ብዬ ጠይቄያለሁ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎች እናልፋለን ማለት ነው። እንግዲህ የብሩክና ሀይሚ ጉዳይ ሰሞኑን በጣም ብዙ ሰው ያሳዘነ ነው። በተለይ ኦዲየንስን የረበሸ ነው። ብሩክንም ሀይሚንም የተለያዩ ሰዎች ሲናገሩ ተመልክተናል። እረ ይሄ ነገር በዛ። ምንድን ነው ማብቂያ የለውም ወይ? ዛሬ አንዷ ሌላ ወንድ ይዛ ትመጣለች፣ ዛሬ ደግሞ ወይ ብሩክ የሆነች ሴት ይዞ ይመጣል። ምንድን ነው ማብቂያ ያጣ ነገር? ለምንድን ነው ለኦዲንስ ክብር የሌላቸው ተብለው ብዙ ሰው ሲናደድበት የቆየ ነገር ነው። እንግዲህ ጠቅለል ባለመልኩም የተመለከታችሁት ነው። ታዲያ በስተመጨረሻ የተሰራው ቪዲዮ ደግሞ እጅግ ያሳዝናል። ሀይሚ ልደቷ በነበረበት ወቅት ብሩኬ በዛ ቤት ሄዶ ሁሉም በተሰበሰበበት በልደቷ ቀን ተገኝቶ የልደቷ ተካፋይ ለመሆን ሲ ሞክር ሀይሚ ፕሮግራሙን በትና ሰው በተሰበሰበበት ብሩክንም ጥላ ሰው ሁሉ ብሩክን ፍጥጥ ብሎ እንዲያየውና የሆነ ብሩኬ ትንሽ ባይተዋርነት እንዲሰማው ነው ያደረገችው። ሁለቱም ጥፋት አጥፍተዋል። የመጀመሪያ ሰሞን ብሩኬ ሃይሚ ስለምን ነበረ፣ ሃይሚ ሻላለችም ነበር። ታዲያ እንግዲህ በስተመጨረሻ ደግሞ ብሩክ እል ውስጥ ተጋብቶ ሊንዳ የምትባልን ወደ ሚዲያ ይዞ መጥቶ ሀይሚን ለማስቀናት ሙከራ ሲያደረግ ነበር። ግን ብሩኬ እንደዛ እንኳን እያደረገ ሃይሚን ስሟን አስሬ ደጋግሞ ይጠራ ነበር። ልብ ብላችሁ ካያችሁት ሊንዳ ከምትባለው ነበረው ከአዲሷ ልጅ ጋር እንኳን ሆኖ የሚያወራው ስለ ሀይሚ ልደት ቀን የሀይሚ ልደት እንዴት እናክብር እያለ ነበር ሲያወራ፣ የተለያዩ ሀሳብ ሲያወጣ የነበረው የሚያሳየው የእውነት ሀይሚን በጣም እንደሚወዳት ነው። ግን አሁን ሀይሚ በጣም ብዙ ነገሮችን በቃ ግግም እያለች ይሄንን ልጅ እያራቀችው ነው የምትገኘው። ታዲያ እንግዲህ ከዚህ ጋር በተያዘ ለምንድን ነው ወንድሞቹ ሁሌ ቪዲዮ ቡታጅራ ሆኖ ነው የሚሰሩት? የሆነ ነገር ሲፈጸምም እረኛ እንመጣለን፣ እንደዚህ ጣልቃ እንገባለን ነው የሚሉት። ለምንድን ነው ጣልቃ የማይገቡት? ለምንድን ነው መሬት ላይ ሲወርዶ እርቅ አምጥተው ያስታርቁት ብሎ ብዙ ሰው ሲናገራቸው ነበር። ይህንን አስመልክቶ ታዲያ መለኛውና ሀብ ያው ጉዳዩን በደንብ እየተነጋገሩበት እንደሆነ በቅርቡም ወደ አዲስ አበባ ሊመጡ ነው ብዬም ቪዲዮም ሰርቼ ነበር። ታዲያ ከዛ በኋላ ደግሞ እሱም ቪዲዮ በሰራበት ብዙ ኮሜንት ላይ የማይገባ አንዳንድ ነገር ሰዎች ሲናገሩ ነበር። የብሩክ ወንድሞች ራሱ ብሩክና ሀይሚ እንዲስማሙ አይፈልጉም። ለዛ ነው አውቀው የሚያስታርቁ የመሰሉ ዝምታን መርጠው ባሉበት የተቀመጡት ብለው ነበር። ይህንንም አስመልክቶ እንግዲህ ድጋሜ ያው ሀብ ስልኩን አይመልስም፣ መሴጅም ሲጻፍለት ምንም አይልም። መለኛው ታላቅ ወንድማቸው ጋር ደውዬ ነበር። መለኛው በጣም የሆነ ሰው አክባሪ ትልቅ ሰው ነው። በጣም በቃ አነጋገሩ ራሱ የበሰለ ነው። ተደጋግሞ ስልክ ሲደወል አይመልስም፣ ግን በመሴጅ የሆነ መሴጅን አጋርቶኛል ማለት ነው። ሁሉንም ነገር እኛ ለሁለቱም ደውለናል፣ እየደወልን ነው ያለው በመጀመሪያ ሰሞን ለብሩክ ደውለን ጉዳዩን አጣርተን ብሩክ ስልክ ቢያነሳ ኖሮ ቀጥታ ቤቱ አዲስ አበባ ልንመጣ ነበር ነው ያለው። ይሁን እንጂ ብሩክ የመጀመሪያዎቹ የተጣሉ ሰሞን በተለይ ነ ዳኒ ሮስ ጋር የተጋጨ ሰሞን ብሩክ ለማንም ለቤተሰብም ስልክ አላነሳም ነበር። ይህ ነገሩ ግን አሁን አሁን ሳስበው በጣም ብሩኬ ምን አይነት አስተዋይ ልጅ ነው ነው ያስባለኝ። ምክንያቱም አስባችሁታል ብሩኬ ስልክ አንስቶ ወንድሞቹን በቃኑ ሊምቢል ኖሮ ከነዳኒ ጋር ምን አይነት ብጥብጥ እንደሚነሳ ጉዳዩ ሁሉ ከቤተሰብ ይደርሳል። ትልቅ ክስ አምጥቶ እንግዲህ ወንድሞቹ ሁሉ እስር ቤት ይታጎሩ ነበር ማለት ነው። ምን አይነት ብሩክ አመዛዝኖ እንደሚሄድ ነው የተረዳውት፣ እና ወንድም የሚያለኝ ይህንን ነው። የመጀመሪያም የተጣሉ ሰሞን ጉዳዩ እዚህ ድረስ እንዳይደርስ እኛ ወንድሞቹ እንምጣል ብለን ደጋግመን ስንደውል ስልካችንን ፈጽሞ ብሩኬ አይመልስም ነው ያለው። ከዛ በኋላ እንግዲህ ጉዳዩ ከበረደ በኋላ እነዳኒም ቀስ በቀስ ትንሽ ራቅ ካሉ በኋላ ስልክ እየመለስልን ነው ነው ያለው። ታዲያ እንግዲህ መለኛው ያለው ምንድን ነው፣ አያይዞ ስልክ ለሁለቱም ነው የደወልኩት። ሰው ለምን እንደዚህ ይላል? የማይገባስ ነገር ለምን ይናገራል? እኛ ለእኛ ማለት ብሩኬም ወንድማችን ነው፣ ሀይሚም ማለት ደግሞ የምንወደው የምናከብረው የምንሳሳለን የወንድማችን ፍቅረኛ ነች። ስለዚህ እነሱ ነገ እኮ ሊታረቁ ይችላል። እንዴት መጥፎ ነገር በሀይሚ እናስባለን። ለምንድነው የማይገባ ነገር ስ ኦዲየንስ የሚናገረ እኛ ኮ ሀይሚንም እንወዳታለን እናከብራታለን፣ እንዲሁም ወገንተኛም ሆነን ብሩክን እየደገፍን ሀይሚን እኮ እኛ ነቅፈንም አናቅም። ለምን ሰው እንዲህ ይለናል ብሎ ትንሽ ስሜታዊ ሆኖ ነው የነገረኝ። ታዲያ በውስጥ ሁሉን ነገር ለመጨረስ ጥረት እያደረገ እንደሆነ ሀይሚንም ብሩክንም እንዳናገራቸው በቅርቡም አዲስ ነገር እንደሚኖር መለኛው ያው መልእክቱን አድርሶኛል ማለት ነው። የእውነት በጣም ጥሩ ልጅ ነው ይሄ መለኛው የሚባለው ብዙ ነገሮች የሚያይበት ነገር በጣም በቃ ይሄ የሆነ የሚያመዛዝን አይነት የምትሉት አይነት ሰው ነው እና ጉዳዩን ደግሞ አሁን ከዚህ በኋላ በቪዲዮም መጨረስ አልፈልግም። ሁሉ ነገር በውስጥ ለውስጥ ነው የምጨርሰው። ብዙ ገመናችን ብዙ የቤተሰብ ነገራችን ነገር ሚዲያ እየወጣ ጭራሽኛ ቤተሰብ የሆነ ለማይሆን ለሰው ሁሉ አስተያየት መስጫ የሆነው። ስለዚህ በቪዲዮም ከእንግዲህ አልመጣም። ጉዳዩን ግን ይህንን ብቻ አሰሙልኝ። እኔ ሀይሚም ጋር ብሩክ ጋርም እየደወልኩ ነው፣ ሁለቱም አሁን ላይ እያወሩኝ ነው ብሏል። ይህ ራሱ ትልቅ ተስፋ የሚሰጥ ነገር ነው። እኔ በሁኔታው ሀይሚ ራሱ ለብሩክ የቤተሰቦች ስልክ ታነሳለች ብዬ አላሰብኩም ነበር፣ ግን ምን ያህል እንደምታከብራቸው የእውነት በዚህ ተረድቻለሁ። እንግዲህ የተጣላችሁ ከብሩክ ጋር ነው። አንዳንዶች ሰው ሲጣላ ከሆነ ሰው ጋር እስከ ቤተሰቡ ሁሉ ይዘጋሉ። ሀይሚ ግን በዚህ ላይ የእሷንም ብስለት ተመልክቻለሁ። በእርግጥ መለኛውና ሀብ ግሬስ የብሩክ ወንድሞች ልደቷን እንኳን አስመልክቶ ልደቷን እንኳን ቀኑን እነሱን በደንብ አስታውሰውት እንኳን ተወለድሽልን ብለው መልክት ልከዋል። አያችሁ እነሱ ራሱ ወንድማችን ተጣልቷል ብለው እነሱ ራሱ ዝም ብሎ አልተደረቡም። እሷም እነሱ ለሰጧት የመልካም ልደት ምኞት እሷም ከልብ አመሰግናለሁ ብላ ተቀብላለች። ከዛም በኋላ ነው እንግዲህ መለኛው ለእሷ ሲደውል ስልክ አንስታ እንደመለሰችለትና ስላሉት ነገሮች እንዳወራችሁ መረጃ የምትሰማው ማለት ነው። ግን ያው ሀይሚ በሆነ ነገር ቅር እንደተሰኘች ጠቁም ማርገ አልፏል ነው ያለው። ያው አንዳንዴ እኔን ለማናደድ እያለ ለምንድን ነው ማይሆን ሴቶች ይዞ የሚመጣው ሚዲያስ ላይ ለምንድን ነው እንደዚህ የሚያደርገኝ? እኔ ኮ ከዳኒ ጋር እንደ ፍቅረኛ መስዬ አልታየሁም ነው ያለችው። እሱ ግን ለምንድን ነው እንደ ፍቅረኛው እንደሆነች አድርጎ ከእሷ ጋር እየተቃቀፈ ለምንድን ነው እንደዚህ አይነት ቪዲዮስ እኔ ላይ የሚሰራው? ከእሷ ጋር እየሆኑ እኔን የሆነ ነገር ሲሉኝ ይሰማኛል እኮ። ምንም ቢሆን ኮ እኔ ዳኒን እንደ ፍቅረኛ ያድርጌ ሰላም ቪዲዮ አልሰራውም ነበር። ለምንድን ነው ግን ብሩክ እንደዚህ ያደረገኝ ብላ እንግዲህ ስለ ብሩክ ወቀሳ ነገር ለመለኛው ነግራለች ማለት ነው። መለኛው እኔ ሁለቱንም ነው የምቆጣው ነው ያለው። ብሩክም ካጠፋ ብሩክን እቆጣለሁ፣ ወንድሜ ነው ብዬ አላደላም። ምክንያቱም እሱ ምንድነው? የታናሽ ታናሽ ነው። በጣም ነው የሚያከብረኝ፣ በጣም ነው የሚፈራኝ። ስለዚህም ሁሉ ነገር ለእኔ ኃላፊነቱን ስጭኝ፣ እኔ መክራለው፣ ገስጻለሁኝ። የማይሆን ጣልቃ ገብነት እየገቡ ማንም በህይወታችሁ ማንም እንዲበጠብጥም አላረግም ብሎ መለኛው እንግዲህ ቃሉን ተቀብሎ ሀይሚንም ብሩኬንም ተቆጥቶ አስታርቆ በአዲስ ነገር ልንመለከተው ነው ማለት ነው። የእውነት ይሄ ሰላም ዘላቂ እንዲሆን ከወዲሁ እየተመኘን ነው። የተሳካም እንዲሆን ከወዲሁ ተመኘን ጠቅላይ መልኩ ይዘንላችሁ የመጣ ነው። ይህንን የሚመለከቱ መረጃዎች ነበሩ። በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ተመኘሁላችሁ። ሰላም።